ሰላም እንዴ ናችሁልኝ? ውድ የቻናል የቤተሰቦች ለቻናል አዲስ ሆናችሁ እንዳልከባላላችሁ ሰብስክራይብ እንዲሁም የደወል ምልክቷን መጫናችሁን እንዳትረሱ። ዛሬ እንግዲህ ከብዙ ቆይታ በኋላ ወደ እናንተ ተመልሼ መጥቻለሁ። ሰሞኑን ትንሽ ተጠፋፍተን ነበረ። አንድ የስራ ባልደረባይ ላይ እንግዲህ ጉዳት ደርሶበት ነበረ። ጉዳት ያደረሱበትም ሰዎች እንግዲህ ስላልተያዙ፣ በዛ ምክንያት እኛም ስንሯሯጥ ነበረ። እሱ እንደዛ ሆኖ እኛ እንዴት ወደ ስራ እንመለሳለን ይቅርብን ብለን ነበረን። ነገር ግን የተጎጂ ቤተሰቦች ልጃችን ለሀቅ ለእውነት ነው እንደዚህ ሆነው፣ ስለዚህ በልጃችን ቦታ ሌላ ሰው ተኩና እናንተም ስራችሁን ቀጥሉ ብለው ነበረ እኛን ወደ ስራ የመለሱን የተጎጂ ቤተሰቦች አሁን ላይ እንግዲህ ደህና ነው ፈጣሪ ይመስገን በቀጣይ እሱንም ሲሻለ ወደ እናንተ ጋር የምናመጣ ይሆናል ወደ ዛሬው ፕሮግራማችን እንግዲህ ስናልፍ አንድ የቻና ላይ ቤተሰቡ የሆነች እህታችን የምትኖረው እስራኤል ሀገር ነው እዚህ ኢትዮጵያ ውስጥ ሁለት ወንድሞች አሏት እናትና አባታቸውን በመኪና አደጋ ነበረ በቅርቡ ያጡት እሷም ታላቅ ወንድሟ ስላገባ እራሱን እንዲያስተዳድር የሸቀጣሸቀጥ ሱቅ ትከፍትለታለች ከዚህ ቀደም የእናትና አባቷ የነበረውን ቤት እሱ ከትዳር አጋሩ ጋር እንዲኖርበት ለሱ ትተውለታለች። እሱም እንግዲህ እዛ ቤት ውስጥ ሆኖ ስራውን እየሰራ እየኖረ ይገኛል። በቤት ውስጥ ያለው የመጨረሻው ልጅ ብቻ ስለነበረ እሱ ቤት እንዲገዛላት ወደ 65 ሚሊዮን የሚጠጋ ብር ትልክለታለች። እናም በተገዛው ቤት ውስጥ እሷ እስክትመጣ ድረስ እሱ እንዲኖር ኃላፊነት ወስዶ ቤቱን እንዲያስተዳድር ነበር ያደረገችው። ከዚህ ቀደምም ሽቶ ቤት በራሷ ወጪ ከፍታለት እየሰራ ይገኛል። አሁን ላይ ሽቶ ቤቱም አሪፍ ሁኔታ ላይ ነው ያለው። እሱም ስራውን በአሪፍ ሁኔታ እየሰራ ራሱን እያስተዳደረ ይገኛል። አሁን ላይ ግን ያንን ቢሊዮን 6.5 ሚሊዮን ብር ከተቀበለ በኋላ ስልኩን ይቀይርና እህቱን ማግኘት ያቆማል እህቱም እንግዲህ ያንን ካየች በኋላ በጣም በመደንገት ታላቅ ወንድሟን ታማክር ነበረ ታላቅ ወንድሟም እንግዲህ ያንን ከሰማ በኋላ ሲጠይቀው የምን ገንዘብ የምን ቤት ብሎ ነበረ የካዳት ይህንን እንግዲህ ታላቅ ወንድሟ ለእህቱ ከነገራትም በኋላ እህቱ ሽማግሌዎችን በመላክ ልታስጠይቀው ብትሞክርም እሱ ሊሰማት አልቻለም ነበረ ይህ ሁሉ የሆነው ግን ከሰባት ዓመት በፊት ነበረ አሁን ላይ ጉዳዩን ለእኔ ካሳወቀችኝ በኋላ እኔም ልጁን አግኝቼው ቀጥሬዋለሁ ከቀጥረኝም በኋላ እንግዲህ ያለው ነገር አውርተናል። እስከ መጨረሻ ወደ ሳብራችሁን ቆዩ። ፒስ እንደና ወይ ሰላሙ አለ ነገርም ስላለብኝ እና ደሞ ነጻነትም ስለሚፈልግ አሁን የመጣሁበት ሐሳብ ትንሽ ነጻነት ይፈልጋል እና ለዛ ነው። ምን ነበረ መጣበት ሀሳብ? የምታስታውስ ከሆነ ድንገት በቅርቡ አንድ ጊዜ ነው መጥቼ የገዛሁት አይደለም። ከዛ በፊት ደግሞ ብዙ ጊዜ እንደዚህ ካንተ ጋር መጥቼ ዕቃ ወስድብህ ነበር። ግን ብዙ ጊዜ የማገኘው እንጂ አንተ አት ቤት ሚላሉ እና እንደ ነገሮች ሌላ በተጨማሪ ነገሮችን ስለምንቀሳቀስ ብዙ እኔ እንደው ባለቤት ምናምን መስላኝ ነበረ። ከዛ ከኋላ ላይ ስጠይቃት አይደለሁም ማለት እንደዚህ ተቀጥሬ ነው የምሰራው ነው የነገረችኝ። አዎ፣ አይ፣ እኔም አላገባውም እና አዎ ሲልስ ልጅ ወስተ ዘምሰራ ሰርሽ ወዘን እምነት ለመናገር ግን በጣም ጎበዝ ነው። እንዶ አግበተም ቢሆን እኮ ኖርማል ነው፣ ችግር የለውም አይደል? ትዳርም በልጅነት ነው የሚያምረው። ልጅ በልጅነት ነው፣ ትዳርም በልጅነት ነው የሚያምረው። የሆነ ነገር እጅ ላይ ካለ እንዳይሆንም ሆነ አሪፍ ያለው መሀል ቦሌ ላይ ሽቱ ቤት መክፈት ማለት በጣም ትልቅ ነገር እኮ ነው። ላይ ደግሞ አንተ በስራው ቆይተህበታል። አዎ ያው እንቅስቃሴ ስታደረግ ጥሩ ነገሮች እስቲ ጥሩ ሰው ያለበት የሰው እግር ይበዛበት የምትከፍተው ስራ እና ቦታን ያማከለ ነገር ነው። ምንም ጥሩ ጥሩ ብዙ አሪፋ ሰዎች ይመጣሉ። በጣም ብዙ። ይሄ በቃ አይደለ ባለሀብቶች ምናምን እንዳየሁት ከሆነ ዝቅተኛው ሽቶ አንተ ጋር ስንት አስራ አምስት ሺህ ብር ምናምን በጣም በጣም ብራንድ የሆኑ ነገሮች ነው የሚይዘው። ከስተማርም ተደስቶ እኔም ተደስቼ ባገኝበት ነው የሚይዘውና አዎ፣ ለዛ ነው ምንድነው። እኔም እኮ አሁን አዲስ አበባ ላይ አሁን ሱቅ ልፈልግ ብል ላላገኝ እችላለሁ። ገባህ? አሁን ሽቶ ቤት የምትከፍት ከሆነ በቃ አለ አይደል ሰውን ያማከለ አካባቢን ያማከለ ነገር ነው መሆን ያለበት። ለምሳሌ አሁን ምንም ስለ ሽቶ ማያቅ ምንም ስለ ሽቶ ማያቅ ሰው ጋር ሄደ አጠገቡ ሽቶ ቤት ብትከፍትና ሽቶ ግዛኝ ብትለው የሽቶ ዋጋ እንግዲህ አሁን እንደምታውቀው ነው አይደለ? ሰው ብራንድ የሚፈልግ ከሆነ ዋጋው ላይ ነው። ገብቶሀል አሁን በአንድ ሺህ ብር በስምንት መቶ ብር ሽቶ መግዛት የለመደን ሰው ሄደ አስራ አምስት ሺህ ብር ነው ይህን ሽቶ ግዛኝ ብትለው በፍጹም አይሆንም አይደል። እንትን አንዳንዴ ቢዝነስ ስትከፍት አካባቢውን ያማከለ መሆን ያለበት እዚህ ጋር ምን ብትከፍት ይሻላል? ቦታውን፣ ሰፈሩን፣ አካባቢውን ነው መሰራት ያለበት የምሰራው ስራ እንጂ ቦታ ለምሳሌ፣ በቃ የወረደ ቦታ ብትከፍት፣ ምናልባት እንደዛ የወረደ ነገር ነው የሚያዝ ያለብህ። አሪፍ ቦታ፣ ከፍ ያለ ቦታ ስትቀርብ ደግሞ ምን ነው ከፍ ያለ አሪፍ ነገር፣ ጥሩ ጥሩ ዕቃዎችን ነው የሚያዝ ያለብህ፣ ብራንዱን ዕቃዎችን ከስተበርም ተደስቶ አንተም ተደስተህ የምታገኝበትን ነው። አዎ ትርፍ ውጭ ደግሞ የከስተመር ደስታ አንተም ደስታ ነው። ስለዚህ አሁን እኔ አሁን ለመክፈት ያሰብኩት እንትን ላይ ነው አዳማ ላይ ነው መክፈት ያሰብኩት አዳማ ላይ መሀል ላይ አሁን ወረድ አሁን አንተን አግኝቼ እንትን ካልኩ በኋላ ሌሎም ሰው አግኝቼ እንደዚህ አማክሬ ነበር፣ እና ቦታ አገኘሁት ደስ የሚለው ቦታ ስላገኘው አሁን ሰውየው እያለኝ ያለው ምንድነው ቦታው ተፈላጊ ቦታ ስለሆነ የአንድ አመት ነው የቤት ክሬ የሱቅ ክፍያ ክፍል እያለኝ ያለው እኔ ደግሞ ገና ስለ ስራው ስራውን ሳልጀምር ስለ ስራው ምንም ነገር ሳላቅ ይሄንን ነገር ከፍቼ በኋላ ላይ ኪሰራ ውስጥ ብገባስ ከቃል እንደዚህ አይነት ነገር አንዳንዴ ጥሩ ነገር እንደዚህ አይነት ስራ ስትጀምር ጥሩ ነገሩን ብቻ ሳይሆን ከኋላ ላይ ይዞብህ በሚመጡ መጥፎ ነገሮችን ማሰብ አለብህ እንጂ ዝም ብለህ ከሜዳ ተነስተ ጀምረህ ኋላ ላይ ችግር ቢያመጣብህ ትጎዳለህ። ገባ? አሁን እንደዛ እንዳይፈጠር ነው። አንተንም አሁን የዓመት ከምትከፍል የስድስት ወር ወይ ሶስት ወር ስድስት ወር ነው ለማግኘት ስድስት ብትከፍል አሪፍ ነው። በጣም አሪፍ። አሁንም እንደዛ ነው እያሰብክ ያለው። እንግዲህ ሰውየውንም ባለቤቱን እያጠየኩ ነው። እንግዲህ እሺ ካለኝ እስቲ ምን ጀምር ይሆናል ካንተ ጋር። እቃዎችን ከየት ነው የምታመጣው? እኔ ከዱባይ ማስመጣለው፣ ከቻይናው እና ከአሜሪካን ማንም ከወይ ከየቦታው ነው። እንዳልከው አሪፍ ቦታ ነው፣ ብዙ ሰው ያለበት ነው ብዙ በደንብ ስለሽቶ የሚያውቁ ናቸው። አንዳንዴ ከስተማር መቶ ሲሆን ደረገጣለሁ ከባለሙያ በላይ ነው የሚያውቁት እና ለዛ ነዛ ስለሆነ ከዚህ ጋር ጀምሮ ነው ማገዝ የምትችሉ። ለምሳሌ እራስን እየሄድክ የምታመጣው ሽቶዎችን ወይስ ደግሞ በሰው? ለምሳሌ ዱባይ እንደሆነ ችግር የለውም። አንዴ እንደ ሂጅ አለውኝ እኮ እንደዚህ ከጓደኞቼ ጋር እንደዚህ በመሆን ሄጄ አውቃለሁና እዛ ከሆነ ከዛ ስንመጣ ይዘን የምንመጣ ከሆነ ለምሳሌ ከአንተ ጋር ይሄድኩኝ አንተ ነገሮችን ብታስጠናኝ፣ ነገሮችን በደንብ አድርጌ እንዳውቅ ብታሳየኝ ምናምን እንግዲህ ይህን ነገር ነገ የተሻለ ቦታ ላይ እንደርሳለን አይደለ? አሁን አንተ እኮ አዲስ አበባ ላይ ብቻ አይደለም፣ አዳማ ላይ ነው አሁን አዳማ ገበያውን በደንብ አድርጌ ካጠናው በኋላ አዳማ ላይ ቁጥር ሁለት እኮ መክፈት ትችላለህ፣ አንድ ላይ በመሆን እኔም ደግሞ እያሳደኩ ስመጣ ስሜን በደንብ አድርጌ ስገነባው አዲስ አበባ ላይ ደግሞ አምጥቼ አሪፍ ቦታ ካገኘሁ አንተ እንግዲህ ካንተ ጋር በመሆን አሪፍ ቦታ ካገኘሁት አዲስ አበባ መጥቼ ለመክፈት አስባለሁ። አይ ይሄን ቦታ በጣም ከሆነ በጣም አሪፍ ነው። ግን ያው ዱባይ ከዱባይ መጡስ ማሪፍ አሉ። ግን እንዳሉ ከቻይናም ከአሜሪካም ከሁሉም ይመጣልና፣ ጀስት ነጋዴዎች አሉ የሚያመጡ ከእነሱ ጋርም ኮንታክት አስደረጋለሁ። ስልካቸውን ምናምን ስልክ እንለዋወጣለን። እሷን እነሱን ስክሰጠህ አለው ቅዱስ ጋር በጣም ተዋር አለ። ያው ከኔ ጋርም እኔ የቻልኩትን ኃቅሜን እንዳልከው ያው ተያይዞ ማደግ ነው። አብረን ስናድርግ ነው ለውጥም የሚኖረው። በጣም አሪፍ እንደዚህ ነው፣ በቃ ገባ። ግን እኔ አሁን ሳይ አሁን አንተም እንዳየሁ እኮ አሁን በዚህ ጊዜ እንደዚህ አይነት ሽቶ ቤት መክፈት ማለት በጣም ከባድ ነው፣ በተለይ በዚህ ጊዜ ገብቶሃል። እንዴት ነው ታዲያ? አንተ እንዴት ነው ስልህ ምን ምን ማን አግዞ ነው ነው? ወይስ ከቤተሰብ ነው? እንዴት ነው ነገሩ? አይ ነው ያው ትንሽ በተበተላለው ዳን እንቅስቃሴ ስለማድረግ ምንም ያገዘኝ ፋሚሊም የለም፣ ያው በራሴ ነው እንቅስቃሴውን ያረኮ የነበረው። አዎ እንጂ ማንም ሰው አላገዘኝም። አዎ ማንም አላገዘኝም። አዎ እና ምንድን እስራኤል ሀገር እህት አለች አይደለ? ምንድን ምን አልከኝ? እስራኤል ሀገር ምን አንተ እንዴት አወቅ? ያው እኔ ምንድነው ያው ዝም ብሎ እንደመጠየቅ ነው ገባህ አንተን ሳገኘህ እኮ ስለአንተ መጀመሪያ ማወቅ አለብኝ አይደለ ስለዚህ ስላንተ ስትሰጠያይቃቸው አሁን ለምሳሌ አንተ እዚህ ጋ እኔ በራሴ ነው ምናምን ብለኸኝ አይደለ ግን እህቱ ነች የከፈተችለት የሚባል ነገር ስለሰማሁኝ አልከፈተለችኝም ለራሴ ነው የከፈትኩት ማንም ሰ አልከፈተለን ወሬ ነው ይኸውልህ አሁን ይቅርታ አርገልኝ አንተን አሁን እዚህ ጋር ስጠራ የጠራው ምንድን ነው? ስራ እናውራ ምናምን ብዬ አይደለ? ግን ዋናው አላማዬ እሱ አልነበረም። እሱ እህት ጋር እኔ እተዋወቃለሁ። እህት ጋር እተዋወቃለሁ። እህት ማለት የኔ ታላቅ እህት አለች። እሷ ጋር እዚህ በነበረ እየመጣች ምናምን ስታገኛቸው እኔ ልጅ እያለሁ ማለት ነው። ምን ምን ይሁን እኔ ወሬ ነው ግን አሁን እኔ እዚህ ጋር ስለ ሽቱ ማነው የከፈተልህ እህት ነች የከፈተችልህ ምናምን እያልኩ እኮ ላውራልህ የሚመጣው እኔ አሁን እዚህ ጋር የመጣበት ትልቅ ምክንያት አለኝ ለምሳሌ አሁን እህት ገንዘብ ልካልህ ነበር ለአንተ አደለ አላከችም ቤት እንድትገዛልህ አይደለ ይሁን አንተውን፣ እዚህ ጋር እኮ እየካድክ ያለው እህትህን ነው እንጂ ምንም አይደለም። በራስህ ሊሆን ይችላል። ግን አሁን ለምንድን ነው አንተ ያጠፋኸው? ለምንድን ነው እሷ ስትደውልልህ ስልክ ማታነሳው? ስልክም ካነሳ እሷ መሆኗን ካወቅ ወዲያው ስልክም ዘጋው። ስልክ ስልክ በቀየርኩ ቁጥር ስልክን እኮ ትቀበላለች እኮ ከሰው ወንድም እኮ መቶ አንተን ጠይቆ የለ፣ ስለዚህ ጉዳይ አንስቶ የለ። ጉዳይ አይደለም፣ እሷ መላክ ትችላለች፣ ምክንያቱም ሁለቱ አንድ ላይ ስለሚተዋወቁ። ነገር ግን አሁን እዚህ ጋር ወጣቶች ነን እንተጋገዛለን። አንዱ የአንዱን ሐሳብ ይረዳል አይደለ? እኔና አንተ እንግባባ ብዬሽ እኮ እዚህ ያመጣው እንጂ ይሄ አሁን ብሩን መልስ ምናምን ለማለት እኮ አይደለም። ብሩን መልስ፣ ቤቱ የት አለ ብዬሽ ለመጠየቅ አይደለም። አሁን ላይ እሷ እውነቱን ልንገርህ፣ ቤቱንም አትፈልገውም እኮ እሷ። አንተ ስጠፋ ሥጋ ነች እንግዲህ አይደለ? ታናሽ ነይ እሷ አይደል? ወንድሜ የት ገባ ወንድሜ ምን ሆኑ ብላ ስትጨነቅልህ እኮ ነው። አንተ ስልክ ሳታነሳ ስትቀር ሰው ሀገር እኮ ነው ያለችው አይደል እንዴ? ቤተሰቦቻቸውን እናትና አባታችሁን በመኪና አደጋ ነው እንግዲህ ያጣችሁት። እቺ ልጅ እኮ ሰው ሀገር ብቻዋን የለችው፣ አትጨነቅም፣ አትጨነቅም ወይ እንዳልኩህ ፋሚሊ። እሺ ትጨነቅ ያው ትጨነቅ አልሽ እንትይስ፣ ግን ሆኖ ግን እሷን እኔ ምንም ነገር ያደረገችው ነገር የለም። አሁን አንተ ምታወራው ምንም ያለው ነገር ነው ያወራ ያለው አሁ እኔ አልተረዳኸኝም አሁን አንተ እዚህ ጋር እየካድከኝ እኮ ነው የምትክደኝ ለሞ ለምንድነው እኔ ገንዘብ ፍለጋ ገንዘብ ለመጠየቅ አንተ ጋር የመጣው መስሎ አይደለ ግን እኔ ለዛ አይደለም አንተ ጋር የመጣሁት ምንም ገንዘብ ፈልጌ ሳይሆን ገንዘቡን መልስላት ወይም ደሞ ይሄ ቤቱን የገዛሁን ቤት መልስላት ልልኩህ አይደለም የመጣሁት ቤት እንደገዛ ሁሉን ነገር ከዚህ ቀደም ታላቅ ወንድምህ ሽማግሌዎች ልልኩህ አንተ ጋር ቤቱን እንድትመልስላት ቢጠይቅህ አንተ ግን ያ አይሆንም ብለህ ሽማግሌዎችን እንዳባረርካቸው ምናምን ነው የሰማሁት እንደካድክ ግን አሁን ተው ያው ሁሉ አልፏል እሷም ከአንተ የምትፈልገው ምንድን ነው ገንዘብ ነው አይደል ገንዘብ የሰው እጅ ሲገባ የሰው እጅ ሲገባ ምንድነው ሰውን ያሳስታል በቆየ ቁጥር በቃ ትሳሰታለሁ አይደል እንዴ ትሸወዳለህ ያ ኖርማል ነገር እኮ ነው በቃ አለፈ ግን አሁን እዚህ ጋር ስጋህን ነው እያጣህ ያለው ገብቶሃል እሷ ከሰው ሀገር ብቻዋን መኖር እኮ ይከብዳታል አይደል እንዴ ወንድም እያላት ወንድም እንደሌላት እንዴት ትሆናለች ገብተዋል ገንዘቡንም አታ አንተንም እንዴት ታጣለች። አሁን እሷ እየፈለገች ያለችው ገንዘቡን ሳይሆን አንተን ነው እየፈለገች ያለችው ተረዳህ? አዎ። ግን እንደዚያ የምለው ነገር የለም። ኦልሬዲ አሁን እንዳልከው የደገፈችኝ ነገር ነው ፋሲካ አሁን እሷ እንዳልኩም አንተን ነው እንጂ የምትፈልገው ገንዘቡን አይደለም። ገንዘቡ እኮ አሁን አንተ ገንዘቡ እኮ ይጠፋል፣ አይደለም ግን የእህት ስጋ የእናትና አባት ልጅ፣ በዛ ላይ ሰው አገር ያለችው እናትና አባቷ ሆና አለች። ድጋሚ ወንድሟን ትጣ? አይ እኔ ቤቱን የገዛሁት እኮ በራሴ ገንዘብ ነው የገዛሁት በራስ ገንዘብ በራስ ገንዘብ ነው። በሰዓቱ ኬታ መጣ ሽቶ እኔ ነገር አቃሎኝ ብያለ አይደለ? ከዚህ የተሻለ ነው ብር ምን ይሄን ምን ነበር

ስለምን ስድስት ሚሊዮን አምስት መቶ ሺህ ብር እኔ ወራሴ አስራ አምስት ሚሊዮን ነው የገዛሁት። አስራ አምስት ሚሊዮን አስራ አምስት ሚሊዮን እሷ ደግሞ ይሄ አይተችልኝ። ስድስት ነጥብ አምስት ስለምን አስራ ሁለት ሚሊዮን ነው የምታወራው? ስለዚህ አንተ አሁን አስራ አምስት ሚሊዮን ብር እሺ። አለ እዛ ጋር ውል ይሄ የገዛህበት እንትን አለ ማስረጃ አለ ታሳየኛለህ። እኔ ውልማ አለ አለ ውል። እንዴት ነው የሚገዛው እኮ እዛ ላይ ዋጋው አለ አደለ? አንተስ ማን ስለሆንኩ ነው እኔ አንተ ማሳየን የት ለማን ዝም ብለህ አንተ ማሳየን

ገንዘቡን ታዲያ እንዴት ነው? ቤቱን ገዝታ ለወረ የገዛኸው፣ እውነቱን አንደበቅ አሁን ነገር፣ እሷ ስትመጣ ውሉን ምናምን ታሳያለህ። የዛኔ ትክክለኛ ዋጋ እዛ ቤቱ ላይ አለ አይደል? እንደገዛ ይታያል አይደል? የዛኔ እሷ ስትመጣ አንገት ከምትደፋ ለምን ትክክለኛውን የገዛበትን ዋጋ ትነግረኛለህ። ትክክለኛው ነገር ችግር የለውም። ቤቱን የገዛት አስር ሚሊዮን አይደለም። በእናትህ አንተ ለምንድን ነው የምትሸሸው? እሺ እሷ እኮ ትላክችኋለች። ስድስት ነጥብ አምስት ነው ያንም ቤት በስድስት ነጥብ አምስት ይገኛል።

ስንት ነገር ኮ መስራት ትችላለች አይደል? እንዴ ከሰባት አመት በፊት ይሄ ነገር ሰባት አመት ተሎሎ አዝ ላይ ሲል ስንት ነገር መስራት ትችላለች በ ግን አሁን እዚህ ጋር እያልከኝ ያለው ምንድን ነው? አስ 10 ሚሊዮን ብር ትላለህ? አስር ሚሊዮን ብር አይደለም። እውነት እንነጋገር እንነጋገር ከተባለ ቤቱ ይሸጥና እንካፈል ግማሽ ግማሽ እንካፈል እንጂ ሦስት ነጥብ አምስት አልቀበልም። ቤቱ ተሸጠው እኩል እንካፈላለን። አይደለም ይሁን ለአንተ ገንዘብ አይደለም የምትፈልገው አንተ ተላይ እንትን ያልከውን ሶስት ነጥብ አምስቱን ጨመርክ ያልከውን እኔ እንዳልጨመርክ እርግጠኛ ነኝ። ምክንያቱ ወንድምም ያለውን ነገር ስለነገረኝ ማለት ነው። ስለዚህ አሁን ሶስት ነጥብ አምስቱን ትስጥህና ሶስት ነጥብ አምስቱን ከሰጠች በኋላ አንተ ለሷ ቤቱ ለሰልፈ ስጥ። እሱ አሁን መምጣት ከማይቀር እኮ ነው። የወረቀት ስራዎች ነበሩ ይቀረዋል። ያንን ሁሉ የወረቀት ስራዎችን ጨርሳለች። አሁን ስትመጣ እሷም ያንተን ህይወት እንዳስተካከለችው፣ የወንድሞን ህይወት እንዳስተካከለችው፣ የታላቅህን የራሷን ህይወት ማስተካከል ትፈልጋለች። ሰው ሀገር በስደት ቆይታ መታ የራሳው የሆነ ነገር እዚህ ላይ እዚህ ሀገር ከሌላት፣ ምንድነው ጥቅሙ ሰው ሀገር መቆይቷ? እኔ ለሷ ብሩ ሰጣለሁ እንጂ እኔ አልቀበልም። በዛ ብር አይሆንም። ቤቱ ይሸጣል፣ ሰው ግማሽ ታገኛለች። እንደ ሰው ልጅ እስኪ እሷ በዛ ሰዓት እኮ ይሄንን ወንድም መስሎን ስጋዬ ነው በቃ ምንም ነገር አያደርገኝም ብላ ስላሰበች እኮ ነው ገንዘቡ አይደል? አይደል? አዎ። ግን በቃ ብሩ ሰጣለው፣ ይሸጣል። እሺ በቃ ፋሲካ፣ አሁን ከአንተ ጋር እኔ ብዙ እንትን ውስጥ መግባት አልፈልግም። ያው እሷ ቀድማ ነገሮችን ነግራኛለች፣ ማስረጃዎች ምናምን እጃችን ላይ ስለሌለ እንጂ

ቤተሰብ እንግዲህ ተመልሰናል። የዛሬ ቪዲዮችን እንግዲህ እንዳያችሁት ይህን ይመስል ነበረ። ልጁ ላይ እንግዲህ የተወሰኑ መረጃዎችን ይዣለሁኝ። በቀጣይ እንግዲህ የያዝኩት መረጃ እንዴት ያስኬደኛል የሚለውን ነገር ከጠበቃችን ጋር ተነጋግረን ነገሩን ወደ ህግ የምንወስድ ይሆናል። ቀጣይ በቀጣይ ክፍል እስከምንገናኝ ድረስ ፈጣሪ ሰላም ያገናኛል።